አመሰግናለሁ ወደ ዋናው ሀሳብ ከመግባታችን በፊት የአማራ ክልል ህዝብ እንደምታውቁት ሰላምና ልማት ወዳድ ህዝብ ነው በዚህ ጊዜ ግጭትንና ጦርነትን የማይፈልግ የሚያወግዝ ህዝብ ነው ስለሆነም ከሁለት ቀን ከሶስት ቀን በፊት የሰው ስሜት በአደባባይ ወጥቼ በተለይ ለኢትዮጵያ እድገትና ብልጽግና ለዚህ ክልል እድገትና ብልጽግና ማነቆ የሆኑትን ሀሳቦች እና ቡድኖች በአደባባይ ማውገዝ አለብኝ። የኢትዮጵያን ህዝብ የአማራን የአማራን ክልል መደገፍ አለብን። አቋማችን በቀጥታ ማሳወቅ አለብን፣ የሚል ስሜት ስለነበረው ሰው በራሱ ፍላጎት የድጋፍ ሰልፍ አድርጓል። ዛሬ የድጋፍ ሰልፉ በሁሉም ከተሞች ተደርጓል፣ በሁሉም ወረዳዎች ተደርጓል፣ በአብዛኛው የንኡስ ከተሞች ተግባራዊ ተደርጓል፣ በብዙዎቹ ቀበሌዎች ተግባራዊ ተደርጓል። እንግዲህ የዚህ ትልቅ የድጋፍ ሰልፍ አላማ አንዱ የመንግስትን የህግ ማስከበር ተልእኮ ተጠናክሮ እንዲቀጥር አጋዥነቱን በአደባባይ ነው ያረጋገጠው። ህግ መከበር አለበት። ለህግ መከበር የህግ ማስከበር ስራው የመንግስት ነው። ስለሆነም መንግስት ብቻውን ህግ ማስከበር የለበትም። እኛ በአማራ ክልል የምንገኝ ህዝቦች ህግ ከማስከበሩ ጋር ተያይዞ መንግስትን መደገፍ አለብን፣ አጋዥ መሆን አለብን፣ አቅም ጉልበት መሆን አለብን የሚል አላማ ያለው ነው አንዱ። ሁለተኛው የውስጥና የውጭ ጽንፈኛ ሀይሎች የሚሰብኩትን የጦርነት ነጋሪት በመቃወም ነው። እኛ የምንፈልገው ሰላም ነው። እኛ የምንፈልገው የተረጋጋ ክልል ነው። ነገር ግን የማይመለከተው አካል በሀይል በውጭም በውስጥም የዚህን ክልል አለመረጋጋት የሚሹ ስላሉ እነዚህን ረፉ ከዚህ በኋላ ይበቃል የሚል አቋም ያንጸባረቀበት ነው። ሶስተኛው የአማራ ክልል ህዝብ በዚህ ጊዜ ሰላም ፈላጊ ነው የሚል አቋም የተረጋገጠበት ነው። ይሄን አቋም ለማረጋገጥ ነው ህዝቡ የወጣው። ከዛ ውጭ ልማት ነው የምንፈልገው፣ መልማት ነው የምንፈልገው፣ ማደግ ነው የምንፈልገው፣ መለወጥ ነው የምንፈልገው የሚል አላማ ያለው የድጋፍ ሰልፍ ነው የተደረገው። ስለዚህ እነዚህን አላማ መሰረት አድርጎ ቅድም ባልኳቸው አካባቢዎች የተደራጀ የሞቀ ከዚህ በፊት ከነበሩ ሰልፎች ያደገ ትልቅ ንቅናቄ ተፈጥሮለት በራሱ ስሜት፣ በራሱ ፍላጎት፣ በመንግስትና በጸጥታ መዋቅር አስተባባሪነት የወጡ ስለሆነ በዚህ ደረጃ ነው አላማው ለማለት ፈልጌ ነው። እንግዲህ ሰልፉን በተመለከተ ምንድን ነው የተረዳ ነው ነገር፣ አንዱ ከዚህ ላይ ልብ ልንለው የሚገባው ምንድን ነው በዚህ በጀት አመት ሰፊ ውይይቶች ተደርገዋል። ሰፊ ንግግሮች ተደርገዋል። ህግ መከበር እንዳለበት፣ ሰላም መስፈን እንዳለበት ልማት ጋር ተያይዞ ልማት ከመልማት ጋር ተያይዞ አጠቃላይ ከለውጥ እና ከብልጽግና ጋር ተያይዞ ብዙ ውይይቶች ተደርገዋል። በመሀልም የድጋፍ ሰልፎች ተደርገዋል። በቀጣይም ህዝቡ በራሱ ለመነሳሳት በራሱ ለመደራጀት ለህግ ማስከበር እና ለጀመርነው የልማት ስራ ተባባሪ እንዲሆን እንደ ትልቅ መስፈንጠሪያ ተደርጎ የሚወሰድ የድጋፍ ሰልፍ ነው። ስለሆነም የክልሉ መንግስት አቋም ያሳየ ነው። መንግስትም ፍላጎቱ ሰላም ነው። ፍላጎቱ ልማት ነው። ፍላጎቱ የህዝቦች መብትና ጥቅም ተከብሮ የህዝቦች ደህንነት እና ነጻነት ተከብሮ የተረጋጋ ክልል የተረጋጋ ህዝብ መምራት መፍጠር ጋር ተያይዞ ስለሆነ በድጋፍ ሰልፉ የክልሉ መንግስት አቋም ያሳየ ነው። ህዝቡ በብዙ ተጽእኖ ውስጥም ሆኖ ራሱን አደራጅቶ ከመንግስት ጎን መሆኑን በሙሉ ቁርጠኝነት ያሳየ የድጋፍ ሰልፍ ነው። ሁሉም የሚመለከተው አካል የወጡበት የተሳተፉበት የድጋፍ ሰልፍ ነው። የንግዱ ማህበረሰብ ወጣቱ ሴቱ፣ የሃይማኖት አባት፣ የሀገር ሽማግሌ፣ የመንግስት ሰራተኛ እና ሌሎችም የሚመለከታቸው አካላት ሰላምን የሚፈልጉ ልማትን የሚፈልጉ ሁሉንም ያቀፈ ሁሉም የተሳተፈበት የድጋፍ ሰልፍ እንደሆነ አይተናል ማለት ነው። ስለዚህ ከጽንፈኛው ጫና ነጻ መውጣት አለብን የሚል አቋም ያንጸባረቀ የድጋፍ ሰልፍ ነው ሰልፉ ማለት ነው በክልላችን እንደምታውቁት የህግ ማስከበር ስራው ሁለት ትልልቅ አንኳር ጉዳዮችን የያዘ ነው። አንዱ በክልል ውስጥ ያሉ ጽንፈኛ ኃይሎች በሰላም የሚገቡበትን በንግግር በውይይት የሚገቡበትን ነባራዊ ሁኔታ የሚደግፍ ሰልፍ ነው። ከዛ ባለፈ እና እድሉን በማይጠቀሙበት ላይ ደግሞ ህግ የማስከበሩን ስራ ተጠናክሮ እንዲቀጥል ሀሳቦቹ፣ መልእክቶቹ ያሳዩበት ሁኔታ እንደሆነ ተረድተናል። ለየት የሚያደርገው ለአለም አቀፍ ማህበረሰቡም ቢሆን የክልሉን ህዝብ ሀሳብ፣ ስሜት፣ ፍላጎት ያንጸባረቀ የድጋፍ ሰልፍ ነው ያለው። ለምሳሌ ለሰላም ብለን እንጂ የማይካድራውን የጭናውን ጭፍጨፋ አንረሳውም የሚል መልእክት ነበር። ለሰላም ብለን እንጂ ወሎ ላይ ሸዋ ላይ ጎንደር ላይ ሌሎቹ አካባቢዎች ላይ በባለፈው በቲፒኤልኤፍ ጦርነት የነበረውን ዘረፋ አንረሳውም አይነት መልእክት የያዘ ነው። የውጭና የውስጥ ባንዳ ወራሪዎችና ጥላቶች መንግስት ህግ ያስከብርልን የሚል ስሜት ያለው ነው። ጽንፈኞች በውስጥም በውጭም እየተደራጁ ተጽዕኖ ለመፍጠር እና የጦርነት ነጋሪት እየሰበኩ ስለሆነ በዚህ ደረጃ እረፉ፣ ጦርነት አያስፈልግም፣ ግጭት አያስፈልግም የሚል መልእክት ያለው ነው። በሌላ በኩል አንዱ ትልቁ እንድምታ ክልላችን ለመውረር የሚፈልግ ኃይል ካለ ራሳችን ለመከላከል እንገደዳለን የሚል ሀሳቦች ሲንጸባረቁ ነበር። ይሄ ማለት ምን ማለት ነው? ፍላጎታችን አቋማችን ሰላም ነው። ከዚህ ባለፈ እና ከዚህ ባሻገር ክልሉን ለመረበሽ የክልሉን ሕዝብ ለመረበሽ ከውስጥም ከውጭም ያለ ሀይል እስካላረፈ ድረስ ህዝቡ ተደራጅቶ መብቱን ያስከብራል፣ ነጻነቱን ያስከብራል፣ ክልሉንም ለመከላከል ካዳጋ ይገደዳል የሚል መልእክት ጭምር ነው ያለው ሶ ሰላም እንፈልጋለን ልማት እንፈልጋለን የሚል መልእክት ስላለው በዛ ደረጃ እንድንረዳው ብዬ ነው። እንግዲህ ሰልፉ በአጠቃላይ ሲጠቃለል ከዚህ ከዛሬው የድጋፍ ሰልፍ ምንድን ነው የምንማረው? የድጋፍ ሰልፉ ምንድን ነው ትርጉሙ የሚለውን ነገር ስንመለከት ህዝቡ ለህግና ለህጋዊ መንግስት ድጋፉና ታማኝነቱን በተግባር ያረጋገጠበት ነው። በተግባር ያለው መንግስት ህጋዊ ነው፣ በምርጫ የተመረጠ ነው። ይህንም መንግስት ለዚህ መንግስት ታማኝ ነን ድጋፍ እናደርጋለን የሚል አቋም ነው ያለው። ይህ ማለት በህገ ወጥ መልኩ በግጭት ና በጦርነት ስርዓት ለመቀየር መንግስት ለመቀየር የሚመጣ ሀይል ካለ እኛም ራሳችን ከመንግስት ጎን ሆነን መንግስትንም ራሳችንም ክልሉንም እንጠብቃለን አይነት መልእክት ነው ያለው። ይሄ ማለት ምን ማለት ነው? የህገ ወጦችንና የጽንፈኛውን ድርጊት አለመቀበልን በግልጽ ያሳየ ነው። የሰላም የልማት እና የመረጋጋት ትልቅ ፍላጎት እንዳለው ተንጸባርቋል። በመልእክቶቹም ጭምር ማለት ለህግ የበላይነት መቆምን ያሳየ ነው። ለሀገራዊ አንድነትና ለዋላዊነት መጽናትና መቀጠል በተግባር ያሳየ ነው። ስለዚህ የአማራ ህዝብ ዛሬ በድጋፍ ሰልፍ ወጥቶ ያሰማው ድምጽ ያደረገው ድጋፍ የሁሉንም ኢትዮጵያዊ ስሜትና ፍላጎት የያዘ እንደሆነ አረጋግጠናል ማለት ነው ከመንግስት ጎንንን ከመሪዎቹ ጎንንን መንግስትና መሪዎቹ ህግ ማስከበር ጋር ተያይዞ የሚያደርጉትን መስዋዕትነት እንደግፋለን። የተጀመረውን የህግ ማስከበር ስራ አጠናክሮ ለማስቀጠል እኛም ባለቤት ነን የሚል ስሜት ነው ያለው ህዝቡ። እና የዛሬው የድጋፍ ሰልፍ በአይነቱ የተለየ ግን ብዙ ትርጉም ያለው እንደሆነ በተግባር ያየንበት በተግባር ያረጋገጥንበት ሁኔታ ነው ያለው። ስለሆነም የአማራ ክልል ህዝብ የተለየ ባህሪ ያለው ለአላማው የሚሞት ለፍላጎ ቃሉን የሚያከብር ያመነበትን የሚያደርግ ህዝብ መሆኑን አረጋግጠናል። በአንዳንድ አካባቢ የድጋፍ ሰልፉን ለመቀልበስ ያልሆነ ፕሮፖጋንዳ እና ትክክል ያልሆነ ፍላጎትና ስሜት ነበር። ህዝቡ ግን ያንን ተቋቁሞ እየጨፈረ ደስታውን በአደባባይ እያሳየ ወደ ማዕከል ተሰባስቦ መልእክት አስተላልፎ ከመንግስት ደግሞ መልእክት ተቀብሎ ነው የተመለሰው ማለት ነው። ስለዚህ ያልተደረገበት ተጽዕኖ የለም። ያን ሁሉ ተቋቁሞ ማለት ነው። ያን ሁሉ ተቋቁሞ ያን ሁሉ ሀራስመንት ተቋቁሞ ያን ሁሉ ያልተገባ ፕሮፓጋንዳ ተቋቁሞ በሁሉም አካባቢ በይፋ በአደባባይ ወጥቶ ድጋፉን በተግባር ያሳየና ያረጋገጠ ህዝብ ነው። ስለሆነም ታች ያለው አንዳንድ አካባቢ ያለው ችግር ህዝቡ ራሱ ባለቤት ሆኖ መፍታት እንዳለበት ህዝቡ ራሱ ተደራጅቶ መከላከል እንዳለበት ከመንግስት ጎን ቆሞ የአካባቢውን ህግ ማስከበር እንዳለበት በአደባባይ ያሳየ ህዝብ ስለሆነ ለዚህ ትልቅ ኩራት ይሰማናል ማለት ነው። ህዝብ ካመነ ህዝብ ለአላማው ከቆመ እውነቱን ከተረዳ ማንም እንደማይመልሰው በተግባር ያረጋግጥን በት ቀን ነው የዛሬው ማለት ነው። ስለዚህ ለዚህ ህዝብ ደግሞ በጋራ መስዋዕትነት መክፈል መታደል ስለሆነ ህዝቡ በቀጣይ ህጉ እንዲከበርለት፣ ሰላም እንዲሰፍንለት፣ በየአካባቢው የተጀመረው ልማት እንዲቀጥልለት፣ በየአካባቢ ያለው የመልካም አስተዳደር ችግር እንዲፈታለት መንግስት አበክሮ መስራት እንዳለበት ከዛሬው የድጋፍ ሰልፍ የሚያነሳሳ እንደሆነ ተረድተናል ማለት ነው እና በጥቅሉ ብዙ ትርጉም እንዳለው ለማሳየት ፈልጌ ነው። በመጨረሻም እውነት ለመናገር በሁለት ቀን ውስጥ ነው ሰው ሆ ብሎ ለድጋፍ እየወጣው። ብዙም ቅስቀሳ ሳይደረግ በራሱ ስሜት፣ በራሱ ፍላጎት፣ በራሱ ተነሳሽነት ወደ ድጋፍ ሰልፍ ስንወጣ እንኳን ይሁን ነገር ቢገጥመንም ራሳችን ኃላፊነት እንወስዳለን ብሎ ነው ሰው ወደ አደባባይ ወጥቶ እየደገፈው ማለት ነው። ስለዚህ ትልቅ ምስጋና የማቀርበው ለአማራ ክልል ህዝቦች ነው። በተለይ ህዝቡ በሰለጠነ መንገድ ሃሳቡን፣ ፍላጎቱን እና ስሜቱን በሰላማዊ መንገድ ለሚመለከተው ሁሉ ማድረሱ እጅግ በጣም እናመሰግናለን ማለት ነው። ለዓለም ማህበረሰብ መልእክት አስተላልፏል ለመንግስት መልእክት አስተላልፏል። ለፌዴራል መንግስት፣ ለክልሉ መንግስት መልእክት አስተላልፏል። አማራ ክልል ውስጥ ለሚንቀሳቀሰው ጽንፈኛ አካል መልእክት አስተላልፏል። ያ ብቻ አይደለም፣ ከክልሉ ውጭ ላሉ ጽንፈኛ አካላት በተለይ ጦርነት እና ግጭት ለሚሰብኩ፣ ለሚወዱ፣ በተናጥንም በቡድንም ለሚንቀሳቀሱ ሰዎች ረፉ፣ ቁሙ የሚል መልእክት አስተላልፏል ማለት ነው። ስለዚህ ለዚህ ህዝብ ትልቅ ምስጋና ማቅረብ እንፈልጋለን። ይሄ ድጋፍ ተጀምሮ እስከሚጠናቀቅ ድረስ መንግስታዊ ኃላፊነት ያላቸው አካላት እጅግ በጣም እናመሰግናለን። በተለይ የጸጥታ መዋቅሩ ህዝቡ ችግር እንዳይገጥመው በሰላም ወጥቶ በሰላም እንዲመለስ የአካባቢው የጸጥታ መዋቅር እና መከላከያ ሰራዊትን ጨምሮ የሰራው ስራ እጅግ በጣም የሚረሳ ስላልሆነ በጣም ነው የምናመሰግን። በጥቅሉ በዚህ ሰልፍ ውጤታማነትና መሳካት የተካፈሉትን ሁሉ በክልሉ የመንግስት ስም እና በክልሉ የፓርቲ ተቋም ስም ከልቤ ነው የማመሰግነው። እጅግ በጣም ደስ ብሎናል ማለት ነው። አመሰግናለሁ።